ሰላም ሰላም፣ እንዴት ናችሁ? የኔ ውዶች የአገሬ ልጆች በያላችሁበት ሰላማችሁ ብዝት ይበልልን። ዛሬ እኛ ውድዎች የምንወዳቸው ምንናፍቃቸው ሀይሚና ብሩክ መጥተዋል። ያው ትላንት አልመጡ ነበር ተናፍቀው ነበረ። ዛሬ በቅ ብለውልናል ሁላችንም በተለያየ ሀሳብ ውስጥ ነበርን። የተለያዩ ሀሳቦች ከተለያየ ሰዎች ዩቱብ ከሚሰሩትም ሆነ በቲክቶክም ሆነ እየተንሸራሸረ ነበር። እንግዲህ ያው እንግዲህ ስራዋን እየሰራች ይመስለኛል ሀይሚዬ። ያው መጀመሪያ ላይ ብንደነግጥም በኋላ ልጁን እኔም ካወቅኩት በኋላ በተለያየ ዩቱበሮች ጋር ስላየሁት ትንሽ ተረጋግቻለሁ። ያው የእሱ ትንሽ መሀላና የእሱ ኮስተር ማለት ሀይሚዬ ደግሞ ትንሽ ደንበርበር ማለት ነበረ። ግራ ያጋባኝ ያው ፕራንክ እየሰራች ነው። ፕራንኩ ያው ሁል ጊዜ ሀይሚዬ ፕራንክ ይዛ ስትመጣ እኛን ትምህርት ለመስጣት ነው። እሷ ደግሞ ከኦዲየንሶች ላይ ነው ከኮሜንት ምናምን ላይ ነው፣ እና ትምህርት ይሰጣል ብላ ካሰበችው ነገር ላይ ነው የምትነሳው። ያውኔ ትንሽ ደስ ያላለኝ ፕራንኩ ባይቆች፣ ምክንያቱም የወንድና የሴት ትግስት አንድ አይደለም። ወንዶች ብዙ ጊዜ በሚወዱት ነገር አይደራደሩም፣ በጣም ይናደዳሉ። ያው ሴትም ልጅ እንደዛ ነች። በእርግጥ ግን በጣም ወንዶች ትግስት ያንሳቸዋል። በተለይ ደግሞ አንድ የራሳቸው የሆነች ሴት ከሌላ ወንድ ጋር መጀመሪያ ግንኙነት ከነበራትና ቀለበት ድረስ ከደረሰች እንግዲህ በብሩክ ቦታ ሆነን ብናየው በጣም ያናድዳል። ያው ሀይሚዬ እንግዲህ ፍራንኳን ጀምራለች። ቻይና ላቸውንም ለማንቀሳቀስ ይሆናል። የተለያየ ግምቶች እንሰጣለን ግን፣ እኔ ያው ትምህርት ልትሰጠን ፈልጋ ነው ብዬ ነው ማስበው። ከዚህ በፊትም ብየዋለው። ምክንያቱም የተለያየ ቦታም ስንሰራም የተለያየም ኮሜንቶች ውስጥ ብዙ ጊዜ ቀለበት ሰርላት፣ ፍቅርህን ገለጽላት የሚሉ ቃላቶች እናወጣለን። ስለ ቀለበት ነው ብዙ ጊዜ የምናወራው። ያንን ኮሜንት ደግሞ አያውቁም። ዩቱበር አንዳንድ ዩቱበር የሚሰሩትን ሰዎች የሚሰሩትን ነገር አያዩም ማለት አንችልም። ከዛ ውስጥ ውስጥ አይመስለኛል የሆነ ትምህርት ልታስተምረ ነው ስለ ቀለበት ምንነት እና እሷ ያንን ነገር በትምህርት መልክ ለመግለጽ ይመስለኛል የምፕራንክ ፕራንክ እየሰራች ያለችው ምክንያቱም አሁን ራሱ በቅርብ እሱ ሁለተኛ ሰፕራይዝ አለኝ ደግሞ በቅርቡም አደርገው ሲል እሷ ደሞ ንገረኝ አለች ወታደል ንገረኝስ ይጓጉቻለሁ ስትለው አይ ሰፕራይዝ ሆኖ ይቀመጥ እና እስቲ ኮሜንት ውስጥ ስታስጨንቀው ነው፣ ኮሜንት ውስጥ እስቲ የገመተ ሰው ካለ እኔ እውነቱን እናገራለሁ፣ እስቲ ግምታችሁን ጻፉልኝ ሲል፣ ብዙም ኮሜንቶች እኔ ሳነብ ያው ቀለበት ልታስርላት ነው ቀለበት ነው። እኔ ደግሞ ብዙ ጊዜ ስሰራ ተናግር ያለው ይሄ ልጅ ሕፃን አደለም፣ ቀለበት መቼ ማድረግ እንዳለበት ብሩክ በሚገባ ያውቃል። ይኸው በሚገባ የሚያደርገውን ነገር ሁሉ የሚያውቅ አስተዋይ ልጅ ነው ብሩክ። ይኸው መኪናም ገዝቶ አየነው አይደል? ድምጹን ጥፍት አድርጎ ፍቅሩንም የግዴታ እዚያ ጋ ፍቅርሻለው ሻለው ወድሻለው እያለ እንደው በአፉ ስለለፈለፈ አይደለም፣ ፍቅሩን በተግባር እያሳያት ያለ ሰው ነው ስናይ እንግዲህ ሲጣሉም ሲታረቁም ሲሳሳላት፣ ሲያዝንላት፣ እሷም የምትፈልገውን እሷም ለማስደሰት ሲጥር አብረው በሚሄዱበት ቦታ ሁሉ እየተከታተሉ ሲሄዱ፣ ሲያለቅሱ፣ በመሀላቸው የተለያየ ነገር ሲገባ እንደውም በቀደም መኪናውን ከገዙ በኋላ ምንድነው የስኬቴ ቁልፍ እሷ ነች፣ ቁልፌን ደግሞ ለማንም አልሰጥም ብሎ ተናግሯል። እኛ እንደ ዳይሬክት ነው የፈለግነው ንግግሩን እንጂ እሱ አይቸኩልም። እሷም ዛሬ ከንግግሯ እንደተረዳኋት እኔ ለቀለበት አስቸኩሎኝ ሳላስበው ነው ቀለበት ያደረገልኝ። እኔ ደግሞ አሁን ብዙ ማሳካቸው አላማዎች አሉ። በዚህ እድሜ ለቀለበት አልፈልግም፣ የምፈልግበት ሰዓት አይደለም። ብዙ መስራት የምፈልጋቸው ማሳካት የምፈልጋቸው ነገር አሉኝ። እንግዲህ እኔ አባባሏን በራሴ አባባል ብገልጸ ማለት ነው እንደዚህ የሚል አባባል ገልጻለች። እንግዲህ እኔ ለቀለበት አላሰብኩም ብዙ እቅዶች አሉኝ ብላ ተናግራለች። እኛን ማስተማር የፈለገችው ነገር አለ። ምክንያቱም በኮሜንትም ታያለች አንዳንድ ዩቱበሮችም ሲሰሩ እንደዚህ ብታደርግላት ይሻላል እንደገና ደግሞ ዱባይ ራሱ በሄዱበት ወቅት በቃ ቀለበት እዛው ሰርላት እያሉን ሁሉም አስተያየት ሲሰጥ ነበር። እና የተረጋጋ ነገር ጥሩ ነው። ምክንያቱም በዛሬ ጊዜ ብዙ የምናውቃቸው ሰዎች ዩቱበሩም ቢሆን አርቲስቶችም ቢሆኑ ተጋብተው ቀለበት አድርገው ትልቅ ደረጃ ላይ ደርሰው እየተፋቱ ባለበት ሰዓት እነሱ ደግሞ እነሱን ማስቸኮል፣ ምክንያቱም ልጆች ናቸው፣ ገና ብዙ መስራት አለባቸው። የራሳቸው አላማ አላቸው፣ እዛ ውስጥ መቼ እንደሚገቡ ያውቃሉና፣ በዚህ ሰዓት ለቀለበት መቸኮል ተገቢ አይደለም። በቀደም ልጁን ስትለው ምንድነው? ቀለበት የት አለ? የታረግሽው? እጅሽ ላይም አርገሽው አታውቂም። ከሚዲያ ላይ ውጭ ስትሆኚ ታረጊዋለሽ፣ ሚዲያ ላይ ስትመጪ ታወልቂዋለሽ መሰለኝ። እኔ አርጌውም አላውቅም መቼም ቢሆን ቀለበት ልብን ያስራል ወይ ብላ ነግረዋለች። ማለት ቀለበት በልብ ነው። ምክንያቱም የልብ ቃል ኪዳን ካለ አንድ ሰው በልብ ውስጥ የያዘውን ሰው የትም ቦታ ቢሄድ ያንን ሰው የማይለውጠው ከሆነ ያ ማለት ቀለበት ነው። ዘፋኙም ብሎ የለ ምንድነው ቀለበት ምንድነው ቃል ኪዳን ብሏል። ምክንያቱም ቃል ኪዳን እንደው መኪና እያዘጉ በየቦታው ሰዎችን እያስቆሙ ስንት እያስጨበጨቡ እንኳን ቀለበት ያደረጉት የትም አልደረሱ። ትዳርም ሆነ ቀለበት ከእግዚአብሔር ሲሰጥ ነው። እኔ በጣም ምሳሌ የሚሆኑኝ በዚህ በትዳርና እና በጓደኝነት ዩቱብ ላይ የማውቃቸው በጣም እኔ የማደንቃቸው በቃ እነዚህ አራት ወንድማማቾች ናቸው። እዮብ አዲስ፣ ወንድማማቾቹ አራቶቹ እዮብ እና ረዱ ማለት ነው። አዲስ እና ደግሞ የእሱ ባለቤት ወንድሞቹ፣ በጣም ከወላጆቻቸው ጥሩ ትልቅ ነገር ተምረዋል። እንደገና ታላቅ ወንድማቸውን በጣም ምሳሌ አድርገውን የሚያዩት ስርዓታቸው የሚያገቡት እራሱ በቤተክርስቲያን ነው። በጣም የቤተክርስቲያን ልጆች ናቸው። በጣም እግዚአብሔር ፈርሃ አለባቸው። እና እርስ በርሳቸውን የሚመካከሩት፣ ታላቃቸው ጣልቃ ገብቶ ይመክራቸዋል። ወላጆቻቸው ደግሞ ይመክሯቸዋል። በጣም ግልጽ የሆነ ቤተሰብ ነው። አባትየው እና እናትየው ከራሳቸው ልምድ ያካፍሏቸዋል እና እኔ በወጣትነታቸው ነው ይህን ትዳር ውስጥ የገቡት። ሁሉ እድሜያቸውንም ሲናገሩ እንደምሰማው እዛ ላይ እና እኔ እከታተላቸዋለሁ። በጣም ነው ደስ የሚሉኝ። አሁንም እዩ ብናረዱ እንደውም በቅርብ ራሱ ቀለበት አድርገዋል አደል። በቃ ሁልጊዜ ታላቅ አላቸው። በቃ ከታላላቆቻቸው ሁሉ አግብቷል። አሁን እሱ የመጨረሻ ነው እና የታላላቆች ምሳሌ እያየሁ ነው። እነሱን እያየሁ ነው ትዳር እንዴት መያዝ እንዳለብኝ እንዴት ማድረግ እንዳለብኝ። እነሱን ሁልጊዜ አያቸዋለሁ። ሚስጤን እንዴት መያዝ እንዳለብኝ ምናምን ሲል ብዙ ጊዜ ስመዋለሁ። እና ቀለበት እኮ ማድረግ ምንም ቀላል እኮ ራሱ በራሱ ጊዜ ሲያደርግ ነው። እኔ ባለቤቴን አሁን ቀለበት አድርግልኝ ብዬ አይደለም ያደረገልኝ። በራሱ ውሳኔ ጋር ሲደርስ፣ የራሱ ቀን ሲመጣ፣ ራሱ ሲወስን ነው ሁሉን ነገር ያሳወቀኝ። በቃ እንደዛ ነው መሆን ያለበት። እና ለሁሉም ጊዜ አለው ይላል አደል መጽሐፍ ቅዱስም ለሁሉም ጊዜ አለው ስለዚህ በጊዜው እነሱ ያደርጋሉ። እኛ ጣልቃ እየገባን ሁልጊዜ ቀለበት፣ ምክንያቱም አላማ አላቸው። እሷ ብዙ ጊዜ ኢንተርቪው ስትደረግ ብዙ ነገር ተናግራለች። ኢቨን ሱፐርማርኬት ራሱ እንዲኖረኝ ፈልጋለሁኝ ይህን መስራት እፈልጋለሁ። ይ የዛሬ ዘመን ልጆች ደግሞ በጣም ብልጦች ናቸው። ቤት እንዲኖራቸው፣ መኪና እንዲኖራቸው፣ የተሟላ ኑሮ እንዲኖራቸው ይውዩ እንኳን። ይኸው ካሁኑ ሽማግሌ ከላከ በኋላ የቤት እቃ እያሟላ ነው ያለው። እንዲያውም ዛሬ ነው ያየሁት። አዎ ቴሌቪዥን ገዝቶ እና በጣም ብልሆች ናቸው። ግን እግዚአብሔር እኛ አምነ ነው ተገባን እግዚአብሔር በረከትን ያመጣል፣ መልካምን ነገር ሁሉ ያደርግልናል። ቢሆንም ደግሞ ገና ናቸው እድሜያቸው የራሱ አላማ አለው። እኛ አይደለንም ቀለበት አድርግ ብለን ቀለበት ሰውን የምናስደርገው፣ ያንን ትምህርት ለመስጠት ይመስለኛል። ምንድና በቃ ቀለበትን ያደረገልኝ እኔ አላፈቀረውም ምንም አይነት ብዙ አልተተዋወቅንም፣ ስለዚህ ቀለበቱን አውረውርለታለሁ ምንድን ነው ችግሩ ብላ ነው የተናገረችው። ቀለበት ምን ዋጋ አለው የሚለውን ለእኛ ለኦዲየንሶች ለማስተማር ነው እንጂ ሀይሚዬ ከዚህ ከልጅ ጋር ተዋውቃ ይሄ ከብዙ ጊዜ ፕራንክ ያደርግ የነበረ ልጅ፣ ከምን ተዋውቃ በምንስ ጊዜው ራሱ እነሱ አብረው ነው የሚውሉት። ብዙ ጊዜ ረጅሙን ሰዓታት አብረው ነው የሚውሉ ልጆች ናቸው። ብዙ ነገራቸውን ያወራሉ፣ ብዙ ሚስጥራቸውን ያወራሉ። ዱባይ ሊሄድ ሲል ያለቀሰችው ለቅሶ፣ እሷ ብታጅራ ሁሉ እሱ ሲሄድ ተከትላ ሄዳ እዛ ድረስ ያን ሁሉ እያደረገች ይሄ ልጅ የት ነበር የዛን ጊዜ ብለን ማሰብ አለብን። ያው መረጋጋት። እኔም ትንሽ ፈርቼ ነበር፣ ሲቀርቡን ፈርቼ ነበረ። የተለያየ ሰዎችን ቢያናግሯቸውም በአሁኑ ሰዓት ያው የራሳቸው ስራ ስለሆነ እነሱ ሚስጠር ማወቅም አስፈልግም። ግን የተለያዩ ትበሮች የተለያየ ነገር በዚህ ጋር ደውለናል፣ ሰምተናል፣ ግሩፕ ላይ አይተናል እያሉ እንግዲህ ድርሰት ሁሉ ሲጽፉላቸው የነበሩ ሰዎች ናቸው። ይሄ ድራማ እስከ እንትኑ ድረስ ይቀጥላል እየተባለ የተለያየ ሀሳብ እንሰጣለን ግን መልካሙ ነገር ሁሉ እንዲመጣላቸው እኛ በትግስት መጠበቅን የምንጠቅመንን ነገር ነገር መማር ነው ያለብን።